ሰብስክራይብ እና ላይክ እያደረገን ተክልዬን። ለዛ እኮ ነው ህዝብ እየተንጫጫ ነው። ቅዱስ አስጨናቂው፣ አረ በማርያም እንዴ! ስማ፣ ምንድን ነው? በቃ ተወው። ነው እሑድ ቀን ጉድ እኮ ነው። ቅዱስ ዛሬ ስጠብቅ ነበር። ቤት ሄደሽ ለስልጣ እኮ ነበር። ደንባሪት፣ ቅንድብሽን ተሰርተሽ ነው? እኔ እኮ በተፈጥሮ የምኮራ ሰውን፣ ንገባው። አልተሰራውም፣ የራሴ ቅንድብ ነው። አይ ምናልባት ወጪ ስለሌለብሽ ጸጉር ቤት ስላለሽ ብዬ እና ቢኖርብኝ ጸጉሪ ጸጉሪ የሚሰራው ጸጉሪ ራሴ ጋር ነው። የተሰራት መቼ ነው የተሰራች? ከትላንት ወዲያ ና። ያስታውቃል፣ አርጅቶ ነው። አንቀሙት መላጣ አህዱ አይ ስቴዲየም አካባቢ ወደ ሪች የሚወስደው መንገድ ላይ ወደዛ አካባቢ ነው የከፈተችው። ስሙ ምንድን ነበረ? ፎቁ አልፋ አልፋ ፕላዛ አልፋ ፕላዛ ልክ አደለው? ጋይስ መላጣን ለነገሩ እኔ እኮ አንዳንዴ አምልጦኝ የምናገራቸው ነገሮች እውነት የሚሆኑ ነገሮች አሉ።

አሁን እኮ ስለሌ- ስልክ ገባብኝ። ቆይ የመጣው በአንበሳ የተስማማ ነው። የሻወሩን ነው። ሌላ ሌላ እንደዛ እስኪ ነው። ምንም የአምስት ሺሁን ግን አሁን ትቀጫለች።

አባይ ሙት መቼም አላደርገውም። መቼም ነው ማዳረከ እሷ ላይ በኢየሱስ ዳግ እንደ ምን ብሎክ ነው ቅጣት ንገሪኝ። ችግር የለውም። ምን ሆነሽ ነው? እን ሶስት ዞሮ ዞሮ እንደዚህ የባለጌ ሰዎችን አንደኛ ቅጣት ማለት ነው እዚህ ጋር ቤዛ ብለሽ ትጽፊያለሽ። በኩል ማለት ነው። ሁለት ሁለተኛ ቅጣት ደግሞ ማለት ነው እንዲ ካሜራውን ታዞሪልንና አራት አድርገሽ ሃይላንድ ሀያ ጊዜ ትዞሪ እና መተሽ ካሜራውን ትስሜያለሽ። ሶስተኛ ደግሞ ማለት ነው። እሱማ ቀላል ነው ለሷ፣ በጣም ቀላል ነው ለሷ። አይሆንም ምንድነው እንትን ተስፋ ነው የሚሉት። አይሆንም እሱ ሰሚኝ ፊትሽን ማለት ነው ትቀይሪዋለሽ ላይክ እያደረግን ፊትሽን ትቀይሪውና ማለት ነው በጓ ስልሽ እንበት ያለሽ እየወጣሽ ቅዱስ ተለቋል ዛሬ አይታየንም ደንባሪት ተክልዬን አይታየም ምናልባት ቤት ስንት ጊዜ ነው ሳይታየ ይታያል ይታያል። ወደ እሷ መልሽ። እዚህ ጋር ምን ትይዋለሽ? ካሜራውን መተሽ ትስሚዋለሽ? በቃ በማሪያም እሱ እንኳን ይቅርልኝ። በማሪያም ልሽከርከር። በቃ እንዴት ትመጪ እና ካሜራውን ይኸው። እሺ እንደዚህ

አጆት በቀኝ እንዴት በጣም ነው ሚያዞረው። ቢት ሰብስክራይብ እና ላይክ እያደረገን